ክርስቲያኖች ሲጋቡ ቀለበት ያደርጋሉ። ቀለባታ ቀለበቱ ፍርቅ የሌለው ነው፣ ጉጠትም የሌለው ወይም ደግሞ ፈርጥ ነው የሚባል አይደለም። ፈርጥ የሌለው ወይም ደግሞ ፍርቅ የሌለው ነው። ፍርቅ የሌለውን ቀለበት ብትዞሪ ጫፉን የት ላይ ነው የምታገኘው? ጫፍ የለውም፣ ዝም ብሎ መዞር ነው እና ይሄ ዘላለማዊ ህይወት ነው። ለዘላለም በመንግስተ ሰማያት አብረን እንኖራለን የሚል ፍቺ ይዘው ነው እስከ ወዲያኛው ዓለም ይህ ዓለም ማልፎ በሚመጣው ማልፎ የምንጸድቅበት ትዳር ነው ለማለት ነው። ያችን ቀለበት ክብ ቀለበት የሚያደርጓት እና መፍታት፣ ሌላ ሰው መጨመር የማይቻልበት ምክንያት ዘላለማዊ ህይወት ነው። ፍርቅ የለችው እና ፍርቅ ስለሌለ መፍታት አይቻልም። ለምን? ዘላለማዊ ጥምረት ስለሆነ ዘላለማዊ ውህደት ስለሆነ እና ይሄ ምንድን ነው? ዘላለማዊ ህይወት ውክልና የምትሆን ቀለበት የሚያደርጉት ለምንድን ነው? ክርስቶስ ትንሣኤን ስለመሰከረ ነው ክርስቶስ ትንሣኤን ስለመሰረተለን እና ጋብቻው የትንሣኤ ነው ሥጋዊ ፈቃድን ለመፈጸም በኑሮ ለመረዳዳት ወይም ደግሞ ገንዘብ ለማጠራቀም ወይም ኑሮ ስለቸገረው አይደለም ሰው የሚያገባው ሰው ግን ይህን ይረዳል አይረዳም ሌላ ነገር ሆኖ መሰረታዊ ነገር ግን ትዳር ራሱ የድህነት ሰንሰለት ነው እና ያንን ያደረገው ማን ነው መድኃኒዓለም ልክ በዕለተ ዓርብ ምን አደረገ? ከጎኑ ደም ፈሰሰ። ከጎኑ በፈሰሰው ደም ቤተክርስቲያንና የመሰረታት። የአዳም ሚስት ከየት ነው የተገኘችው? ከጎኑ ነው። ክርስቶስ ደግሞ ምንድን ነው? ዳግማዊ አዳም ነው። የአዳም ሚስት ከጎኑ የተገኘችበት ምክንያት የክርስቶስ ሙሽራ ደግሞ ከጎኑ በፈሰሰ ደም ስለተገኘችው፣ ስለዚህ ያቺ ሙሽራ ቤተክርስቲያን የሰውም የሚስቱ አምሳል ስለሆነች ያንን መስርቶ በትንሳኤውም ደግሞ ይህንን አክብሮልናል። ያለ ትንሣኤ የሚፈጸም ነገር የለም ቤተክርስቲያን ለምሳሌ ስንጠመቅ ክርስትና ስንነሳ ራሱ ትንሳኤ የሚ ወተቀበርነ ምስሊው በጥምቀት ይላል ቅዱስ ጳውሎስ ሮሜ ስድስት ላይ ሲናገር በጥምቀት ከእሱ ጋር ተቀብረናል። አብረነው ከተቀበርን ደግሞ አብረነው እንነሳለን ይላል። ቄሱ አሁን ሲያጠምቅ ወራጅ ውሃ ቢኖር ወራጅ ውሃ የሚፈቀደው ከሌለ ደግሞ ማጥመቂያ የውሃ ጉድጓድ ወይም ደግሞ ገንዳ ገንዳ ቤተክርስቲያን ትሰራ ትችላለች። ካልሆነ ደግሞ ልጁን ሊያሰጥም የሚችል ገንዳ ሊሆን ይችላል፣ ገበታም ሊሆን ይችላል። እዚያ ቄሱ ሶስት ጊዜ ብቅ ጥልቅ፣ ብቅ ጥልቅ ያደርገዋል ሕፃኑ። ያን የሚያደርግበት ምክንያት ምንድን ነው? ወደ ታች ሲያሰጥመው መቀበሩን ጌታ ሲያወጣው ደግሞ መነሳቱን የሚያመለክት ነው እና ስንጠመቅ ክርስትና ስንነሳ ራሱ ትንሣያችን እየመሰከርን ነው። ጾም ራሱ የምናበዛው ለምን ይመስልሻል አሁን ከኛ ቤተ ክርስቲያን ከ260 ቀናት በላይ ጾም ነው ኦርቶዶክስ ክርስቲያን ውስጥ ለምንድን ነው የማይበላበት ህይወት የት ነው ሰማይ ውስጥ ነው እና ለዚያኛው ዓለም ለምንኖረው ሰው ሊነግድ ሄዶ ይህ ዓለም እንደ መነገጃ ቦታ ነው